እንደምን እንደምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ኩላሊቶቻችንን በአንድ ወር የሚያጸዳ ጤናማ የሆነ ውህድን አዘገጃጀቱን እነግራችኋለሁኝ። ጠቀሜታውን እናም ይህንን ውህድ ደግሞ መጠቀም የሌለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ በሚገባ የምገልጽ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በዚህ ቪዲዮ በተያያዘ መልኩ ማለት ነው፣ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኩላሊቶቻችን እንደሚታወቀው በጣም በርካታ ተግባራትን ያከናውናሉ። ደምን ማጣራት፣ ቆሻሻ ምርቶችን ከሰውነታችን ማስወገድ፣ ኤሌክትሮላይቶችን መቆጣጠር፣ የፈሳሽ ሚዛንን ማስተካከል፣ የአሲድ ቤዝ ሚዛንን ማስተካከል፣ የደም ግፊትን መቆጣጠር፣ የቀይ ደም ሴል ምርትን መቆጣጠር፣ የካልሲየም እናም ፎስፌት ሚዛንን መቆጣጠር፣ ቫይታሚን ዲን ማንቃት፣ ኦስሞላሪቲን መቆጣጠር፣ መርዞችን ማስወጣት፣ መድኃኒቶችን ማስወጣት፣ የፕላዝማ መጠንን መጠበቅ፣ የፒኤች ሚዛንን መጠበቅ፣ ሆርሞኖችን ማመንጨት፣ እንደ ኤሪትሮፖይቲን፣ ሬኒን እናም ካልሲትሪዮልን፣ የሶዲየም ሚዛንን መቆጣጠር፣ የፖታሲየም ሚዛንን መቆጣጠር፣ የክሎራይድ ሚዛንን መቆጣጠር የማግኒዥየም ሚዛንን መቆጣጠር የባይካርቦኔት ሚዛንን መቆጣጠር፣ ሽንትን ማርጋት፣ ሽንትን ማቅለል፣ ለአጥንት ጤና አስተዋጽኦ ማድረግና ለልብና የደም ቧንቧ ጤና አስተዋጽኦ ያደርጋሉ። ስለዚህ ኩላሊቶቻችን በሰውነታችን ውስጥ እጅግ በጣም በርካታ ተግባራትን ያከናውናሉ። ለዚህ ነው ኩላሊቶቻችን ከተጎዱ ለህይወት አስጊ የሆነው ማለት ነው። ታዲያ ኩላሊቶቻችንን ማጽዳት ወይም ደግሞ ዴቶክስ ማድረግ ምን ጥቅም እንዳለው ደግሞ በቅድሚያ ልንገራችሁ። ኩላሊቶቻችንን በአመጋገብ በውሃ እናም በተፈጥሯዊ መድኃኒቶች ማጽዳት የኩላሊት ተግባርን እናም አጠቃላይ ጤናን ሊደግፍ ይችላል ማለት ነው። ኩላሊቶቻችንን ዴቶክስ ማድረግ የሚሰጠን ጥቅሞች፣ አንደኛ መርዞችን እናም ቆሻሻን ያስወግዳል። ዴቶክስ መጠጦች የሽንት ምርትን በመጨመር ጎጂ የሆኑ ቆሻሻ ምርቶችን ለማስወገድ እናም መርዝ እንዳይከማች ይከላከላል። ሁለተኛ የኩላሊት ጠጠርን ይከላከላል። እንደ ሎሚ፣ ኪያር እናም ፓርስሌ ያሉ ንጥረ ነገሮች የጠጠር መፈጠርን የሚቀንሱ ሲትሪክ አሲድ እናም አንቲኦክሲዳንቶችን ይዘዋል። ሶስተኛ የደም ግፊትን መቆጣጠርን ይደግፋል። ጤናማ ኩላሊቶች የሶዲየም እና የፈሳሽ ሚዛንን በማስተካከል የደም ግፊት አደጋን ይቀንሳሉ። አራተኛ የሽንት ቧንቧ ጤናንም ያሻሽላል። የዲቶክስ የምግብ ወይም ደግሞ የመጠጥ አዘገጃጀት ብዙውን ጊዜ ባክቴሪያዎችን የሚዋጉ እናም የኢንፌክሽን አደጋን የሚቀንሱ ዕፅዋትን እናም ፍራፍሬዎችን ያካትታሉ። አምስተኛ የውሃን አቅርቦት ይጨምራል። በቂ ፈሳሽን መውሰድ ኩላሊቶች ደምን በብቃት ማጣረታቸውን ያረጋግጣል። ስድስተኛ ኢንፍላሜሽንን ይቀንሳል። በአንቲኦክሲዳንት የበለጸጉ ምግቦች የኩላሊት ቲሹዎችን ሊጎዳ የሚችለውን የኦክሲዲቲቭ ስትረስን ለመቀነስም ይረዳሉ። ሰባተኛ የተሻለ የምግብ መፈጨት እናም ሜታቦሊዝምንም ይደግፋል። ጤናማ ኩላሊቶች የሜታቦሊክ ቆሻሻን በማስወገድ የኃይል ደረጃዎችን እና የንጥረ ነገሮችን መምጠጥን ያሻሽላሉ። ስምንተኛ የቆዳ ጤናንም ያጎለብታል። መርዞችን በማስወገድ እንደ ብጉር፣ የቆዳ ማበጥ ያሉ የቆዳ ችግሮችንም ሊቀንስም ይችላል። ዘጠነኛ ኤሌክትሮላይቶችንም ያስተካክላል። ተፈጥሯዊ የዲቶክስ መጠጦች ለአጠቃላይ ጤና የፖታሲየም፣ የሶዲየም እናም የማግኒዥየም ሚዛንን ለመጠበቅ ይረዳሉ ማለት ነው። ስለዚህ ኩላሊቶቻችንን ዴቶክስ ማድረግ ወይም ደግሞ ማጽዳት እነዚህን ጥቅሞችን ይሰጠናል ማለት ነው። ታዲያ የኩላሊት የዴቶክስ የመጠጥ አሰራርን ለአንድ ወር ኩላሊቶቻችንን ለማጽዳት የሚረዳ መጠጥን እንዴት አድርጋችሁ እንደምታዘጋጁ ደግሞ ልንገራችሁ። ይህ መጠጥ በየቀኑ ልትጠጡት የምትችሉት ቀላል ተፈጥሯዊ የመጠጥ አሰራር ነው። የሚያስፈልጋችሁ ግብዓቶች አንድ የተከተፈ ኪያር፣ አንድ የተከተፈ ሎሚ ከልጣጩ ጋር፣ አንድ እፍኝ ትኩስ ፓርስሌ፣ አንድ የሻይ ማንኪያ የተፈጨ ዝንጅብል አማራጭ ነው አንቲ ኢንፍላማቶሪ ባህሪ ስላለው አንድ የሻይ ማንኪያ አፕል ሲደር ቬኒጋር አማራጭ ነው የዴቶክስ ውጤትን ስለሚያሻሽል። እንዲሁም ከስድስት እስከ ስምንት ኩባያ የተጣራ ውሃ ያስፈልጋችኋል። አዘገጃጀቱም ሁሉንም ግብዓቶችን በቅድሚያ በደንብ እጠቡ። ከዚያም ኪያር እናም ሎሚውን ቀጭን አድርጋችሁ ወይም ደግሞ በስሱ ቁረጡት። ኪያር፣ ሎሚ፣ ፓርስሌ እናም ዝንጅብሉን ሁሉንም አንድ ላይ በትልቅ ጆግ ውስጥ ጨምሩት፣ ያዘጋጃችሁትን ግብዓቶች ማለት ነው። ከዛም ከስድስት እስከ ስምንት ኩባያ ውሃውን ጨምሩበት። ይህንን ለአንድ ሌሊት በማቀዝቀዣ ወይም ደግሞ በፍሪጅ ውስጥ እንዲቆይ አድርጉት። አጠቃቀሙም በቀን ከሁለት እስከ ሶስት ብርጭቆ ጠጡ። ጠዋት በባዶ ሆድ፣ ከሰዓትናም ማታ ከመተኛታችሁ በፊት መጠጣት ትችላላችሁ። ይህንን እየጠጣችሁ ጤናማ አመጋገብን ተከተሉ። አነስተኛ ጨው ያለው አነስተኛ የተቀነባበሩ ምግቦችን ከቻላችሁ የተቀነባበሩ ምግቦችን እና በጣም ፍራይድ የሆኑ ምግቦችን አስወግዱ። ብዙ ፍራፍሬዎችና አትክልቶችን ከነዚህ ጋር አንድ ላይ አጣምራችሁ ለአንድ ወር ይህንን መቀጠል ይኖርባችኋል ማለት ነው እንዲሁም ሁልጊዜ ደግሞ እርጥበት ይኑራችሁ። ቢያንስ በቀን ከሁለት እስከ ሶስት ሊትር ውሃን መጠጣት ይኖርባችኋል ማለት ነው። ታዲያ ይህ የዲቶክስ መጠጥ ለአብዛኞቹ ጤናማ ሰዎች ደህንነቱ የተጠበቀ ነው። ነገር ግን ቀድሞውንም ስር የሰደደ የኩላሊት በሽታ ካለባችሁ፣ የኩላሊት ጠጠር ካለባችሁ ወይም ደግሞ መድኃኒት ላይ ከሆናችሁ ከመሞከራችሁ በፊት ሐኪማችሁን አማክሩ። ማክሩ የኩላሊት ማጽዳት ሂደት ከአነስተኛ ሶዲየም አመጋገብ፣ ከአነስተኛ ካፌን ወይም ደግሞ አልኮል እናም መደበኛ ከአካል ብቃት እንቅስቃሴ ጋር ሲጣመር በተሻለ ሁኔታ ይሰራል ማለት ነው። ታዲያ ይህ የኩላሊት የዴቶክስ ወይም ደግሞ የማጽጃ መጠጥ አሰራር ተፈጥሯዊ እናም በአጠቃላይ ደህንነቱ የተጠበቀ ቢሆንም አንዳንድ ሰዎች ግን ሊገድቡት ወይም ደግሞ ሊያስወግዱት ይገባል። ይህንን የኩላሊት የዴቶክስ የመጠጥ አሰራርን ከመጠቀም ማስወገድ ያለባቸው ሰዎች ምን አይነት ሰዎች እንደሆኑ በዝርዝር ልንገራችሁ። አንደኛ ስር የሰደደ የኩላሊት በሽታ ያለባቸው ሰዎች ናቸው። ክሮኒክ ኪርኒ ዲዚዝ ወይም ደግሞ ሲኬዲ የምንለው ያለባቸው ማለት ነው። የክሮኒክ ኪርኒ ዲዚዝ ወይም ደግሞ ስር የሰደደ የኩላሊት በሽታ ታማሚዎች ብዙውን ጊዜ ፖታሲየም እና ፈሳሾችን ለማመጣጠን ይቸገራሉ። እንደ ኪያር፣ ፓርስሌ እናም ሎሚ ያሉ ንጥረ ነገሮች በፖታሲየም የበለጸጉ በመሆናቸው ደካማ ኩላሊቶችን ሊጫኑ ወይም ደግሞ ሊጎዱ ይችላሉ። ሁለተኛ የኩላሊት ጠጠር ያለባቸው ሰዎች ናቸው። የተወሰኑ አይነቶች ማለት ነው። የካልሲየም ኦክሳሌት ጠጠር ካለባችሁ እንደ ፓርስሌ እናም የሎሚ ልጣጭ ከፍተኛ ኦክሳሊት ያላቸው የጠጠር መፈጠርን ሊያባብሱ ይችላሉ። የዲቶክስ መጠጦችን ከመጠቀማችሁ በፊት ሁል ጊዜ ከሐኪማችሁ ጋር ተነጋገሩ። ሶስተኛ ደምን የሚያቀጥኑ መድኃኒቶችን የሚወስዱ ለምሳሌ እንደ ዋርፋሪን፣ ፓርስሌ የደም መርጋት መድኃኒቶችን ሊያስተጓጉል በሚችል በቫይታሚን ኬ የበለጸገ ነው። አራተኛ ዝቅተኛ የደም ግፊት ያለባቸው ሰዎች ናቸው። ኪያር እና ፓርስሌ ተፈጥሯዊ ዳይሪቲክስ የሽንት መጠንን የሚጨምሩ በመሆናቸው የደም ግፊትን የበለጠ ሊቀንሱ ይችላሉ። አምስተኛ እርጉዝ ወይም ደግሞ ጡት የሚያጠቡ ሴቶች ናቸው። በብዛት የሚወሰዱ እንደ ፓርስሌ እናም አፕል ሲደር ቬኔጋር በእርግዝና ወይም ጡት በማጥባት ወቅት ደህና ላይሆኑ ይችላሉ። ስድስተኛ የጨጓራ ቁስለት ወይም ደግሞ የአሲድ መመለስ ወይም አሲድ ሪፍለክስ ያለባቸው ሰዎች ናቸው። ሎሚ እናም አፕል ሲደር ቪኒጋር አሲዳማ በመሆናቸው የጨጓራ መቆጣትን፣ የደረት ቃጠሎ እናም ምሬት ወይም ቁስለትን ሊያባብሱ ይችላሉ። ሰባተኛ ደግሞ አለርጂ ያለባቸው ሰዎች ናቸው። አልፎ አልፎ፣ ነገር ግን አንዳንዶች ለኪያር፣ ለፓርስሌ ወይም ደግሞ ለሎሚ ፍራፍሬዎች አለርጂ ሊሆኑ ይችላሉ። አለርጂ ካለባችሁ በፍጹም አትጠቀሙ። ስምንተኛ ዳያሪቲክስ ወይም ደግሞ የደም ግፊት መድኃኒቶችን የሚወስዱ ሰዎች ናቸው። ይህ የመጠጥ አሰራር ተፈጥሯዊ የዳያሪቲክስ ውጤት ስላለው በታዘዙ የዳያሪቲክስ መድኃኒቶች ጋር ሊጋጭናም የኤሌክትሮላይት አለመመጣጠንን ሊያስከትል ይችላል። በዚህ ጊዜ ከመጠቀም መቆጠብ ያስፈልጋል ማለት ነው። ለጤናማ ሰዎች ይህ የዴቶክስ አሰራር በመጠኑ በቀን ከአንድ እስከ ሶስት ብርጭቆ ለአንድ ወር መውሰድ ፍጹም ደህና ነው። ነገር ግን አሁን ከጠቀስኳቸው ሰዎች ውስጥ ከሆናችሁ ወይም ደግሞ የጤና ችግር ካለባችሁ ከመሞከራችሁ በፊት ሐኪማችሁን ግዴታ ማማከር ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ።